የሞሪንጋ ዱቄት የጤና ጥቅሞች። ሰላም ተነስትል የደቡ ሜርኖ ውስብስብ የህክምና ርዕሶችን ወደ ተግባራዊ ምክር መንከፋፍልበት እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡኔ የዛፍ ህይወታዊ ዛፍ ይባላል። የህይወት ዛፍም ይባላል በአንዳንድ አካባቢዎች። ይህም ከሌሎቹ እጽዋቶች አንድ ላይ ተደምሮ እንኳን የሱ ሩብ እንኳን አይደርሱም። በጣም ገንቢ ተክልም በተለይም እንደ ምግብም እንደ መድኃኒትም ሆኖ ከዘመና ዘመና ሲያገለግል ኖሯል። እንደተለመደው ስለ ሞሪንጋ ታማኝታችን በፊት ደብቡመድን ሰብስክራይብ ሼር በማድረግ ለጓደኛ ለወዳጅ ያቀሩ እናለን። መልካም ጊዜ ከእኛ ጋር ይቆዩ። መጀመሪያ ላይ የምናገኘው ስለ ሞሪንጋ ስናወራ ሞሪንጋ ምንድን ነው ከሚለው እንነሳ። እንግዲህ ሞሪንጋ ከፊል አፍሪካ እና እስያ በተለይም ህንድ አካባቢ የሚገኝ ዛፍ ነው በብዛት። እንዲሁም ደግሞ እያንዳንዱ ክፍሉ ማለት ይቻላል ለምግብነት የሚውል ነው። ነገር ግን በብዛት ቅጠሎቹ እና እንዲሁም ቅርፊቶቹ ለመድኃኒትነት ያገለግላሉ። ስፔሻሊ ደግሞ በንጥረ ምግቦችና በተረ ምግቦች እንዲሁም ደግሞ ለመድኃኒት መስሪያነት በሚውሉ ውህቶች የተሞላ ነው። ለዘመናት ለባህላዊ ሕክምናና እንዲሁም ደግሞ ለመዘመናዊ ሕክምናዎችን ለመቀመም ጥቅም ላይ ውሏል። እንግዲህ ከሞሪንጋ በስተጀርባ ያለውን ሳይንስ ደግሞ ስናይ አስር ጥቅሞችን ይሰጠናል። ሞሪንጋ ዱቄት አስር ምርጥ የጤና ጥቅሞችን ደግሞ ስናይ የመጀመሪያው የማይታመን የንጥረ ነገሮች ፍጋት ነው። ስፔሻሊ ሞሪንጋ ዱቄት የሚከተሉትን ከሞች ያጠቃልላል የመጀመሪያው ከሌሎቹ ጋር ስናነጻጽረው ከብርቱካን በሰባት እጥፍ የበለጠ ቫይታሚን ሲ ይዟል። ከወተት ደግሞ በአራት እጥፍ የበለጠ ካልሲየም ይዟል። እንዲሁም ደግሞ ከእርጎ በአፕና ወራሉ ከእርጎ በሁለት እጥፍ የበለጠ ፕሮቲን ይዟል። ከፍተኛ መጠን ያለው ብረት እንዲሁም ደግሞ ማግኒዥየም እና ፖታሽን በውስጡ ይዟል። ከዚህም በተጨማሪ ሞሪንጋ ኃይለኛውን አንቲኦክሲዳንት ነው። ሞሪንጋ በንጥረ ምግቦች የበለጸገ ብቻ ሳይሆን በንጥረ ምግቦች ኃይል ማመንጫ ነገር ግን ለሰውነታችን የሚሰጣቸው ስጦቶች ውስጥ አንዱና ዋነኛው የበዛ የአንቲ ኦክሲዳንትነት ይዘቱ ነው። ይህም ማለት በሴሎች ደረጃ የሚደርሰውን ጉዳት እንዲሁም ደግሞ በሴሎች ደረጃ ሊደርስ የሚችለውን በፍሪ ራዲካሎች ሊመጠም ችሆን ካንሰር ችግር ይቀርፍልናል ማለት ነው። በውስጡ ከያዛቸው አንቲ ኦክሲዳንቶች ውስጥ ለምሳሌ እንደነክሪስቲን እንዲሁም ደግሞ ክሎሮጂኒክ አሲድ እንዲሁም ቤታ ካሮቲን በውስጡ ይዟል። ለምሳሌ ኩሪስቲን ምን ይሰራል ሲባል እብጠትና የደም ግፊትን ለመቆጣጠር የታወቀ ነው። ያም ማለት በውስጡ ፕሮፍኖዶችን ይዟል ማለት ነው። እንዲሁም ደግሞ ክርስቲ አሲድ ለሱከር ለመቆጣጠር የሚረዳ ነው። ቤታ ካሮቲን ደግሞ እንደሚታወቀው ለቆዳ እና እንዲሁም ደግሞ የቆዳ ብስታዎችን ለመከላከል እንዲሁም ደግሞ ለእይታ የሚጠቅም ቫይታሚን ኤ በውስጡ የያዘ ነው። እነዚህ ጥቅማቸው እንዴት ይሰራል ሲባል ፍሪ ራዲካሎችን ጥቃት እንዳይደርስብን ለሰውነታችን ይከላከላል። እንዲሁም ደግሞ በሴሎችና ዲኤንኤ የሚጎዱትን ሞለኩሎች በማጽዳት ይታወቃሉ ማለት ነው። እንዲሁም በሌላ በኩል ደግሞ የሞሪንጋ ከሚሰጥን የጤና በረከቶች ውስጥ በሶስተኝነት ደረጃ የደም ደምንና የስኳርን ማመጣጠን ደምና ስኳርን እንዴት ያመጣጠናል ሲባል ሞሪንጋ ኢንሱረንስ ስሜትን ያሻሽላል። እንዲሁም ደግሞ ያለ መቋረጥ ያለ መቋረጥ ምንወስን ከሆነ አይነት ሁለት የተባለውን ስኳር በተለይ በለመቆጣጠር ይረዳል። ያ ማለት በውስጡ ባለው የክሎሮሲቅ አሲድ የክሎሮሲቅ አሲድ በብዛት በቡናና በሞሪንጋ ውስጥ የሚገኘው ይህም ደግሞ አንቲኦክሲዳንት የደም ስኳር እንዲመጣጠንና ኦክሳይድ ውጥረትን ለመቀነስ ይረዳል። ፓረቲና ደረጃ ደምኖ ኤልዲኤል ወይም ደግሞ መጥፎ ኮለስትሮልን የሚቀንሱ የፕላስቲክ ክምችቱን ወይም ደግሞ በሰውነታችን ላይ የሚፈጠሩትን ወይም ደግሞ በደም ቧንቧዎች ላይ የሚፈጠረውን የኮለስትሮል ንጣፍ በማጽዳት ይጠቁቃል ማለት ነው። በዚህም የተነሳ የደም ግፊትን ለመቆጣጠርና የፖታሽምና የማግኔዥም የበለጸገ ነው ማለት ነው። ይሁም በአምስተኛ ደረጃ ደግሞ የአንጎል ተግባርን ይጨምራል። ያም ማለት ከፍተኛ የሆነ የብረት የብረት ይዘት ስላለው ወደ አንጎልን ኦክሲን አቅርቦትን ያሻሽላል። እንዲሁም ደግሞ የአንቲኦክሲደንትን ጥቀንት እንዲሁም ነው የኮግኒቲቭ ተግባርን ይደግፋል፣ የነርቭ መበላሸትን ይቀንሳል ማለት ነው። በተጨማሪም ደግሞ የቀጠልን ስንሄድ ሞሪንጋ ከሚሰጠን የጤና በረከቶች ውስጥ በሶስተኛ ደረጃ ደግሞ የእብጠትን መቀነስ ወይም ደግሞ ኢንፍላሜሽን ማስወገድ ነው። እንዴት ይሰራል ከተባለ ስር የሰደደ እብጠትን በአርትራይተስ ከካንሰር ጋር ተያይዞ የሚመጣና ጤናችን ላይ የሚደርሱትን ያስወግዳዋል ማለት ነው። በተጨማሪም ደግሞ የፕሎፎኖይድን ና የሶነቶድ ወይም ደግሞ በእሳት ማጥፊያ ሆኖ ያገለግላል ማለት ነው። እንዲሁም ደግሞ በሰባተኝነት ደረጃ ደግሞ የጉበት ጤናን ይደግፋል። እንግዲህ የጉበት ጤናን ይደግፋል ሲባል ከፍተኛ የክሎፎኖይድ ይዘት እንዲሁም በማ አንቲኦክሲዳንትነት ባህሪ ያለው ብለናል። ያም ማለት ለሳምባ ነቀርሳ ጋር ታይቶ የሚመጣውን ማድ ዛማነት ሊከላከል ይችላል ማለት ነው። እንግዲህ የቀጠልን ስንር በስምንተኛ ደረጃ ደግሞ ጠንካራ ያጠካሪ መጨመር ማለት ሞሪንጋ ከፍተኛ የሆነ ካልሲየም፣ ማግኒዚየም እና ፎስፈረስ ይዘታሉ ለሴቶች አጥንት ጤና እንዲሁም ደግሞ ከማረጥ ጋር ተያይዞ የሚመጣ የአጥንት መሳሳት ድጋፍ ይሰጣል ማለት ነው። በዘጠነኛው ደረጃ ደግሞ የበሽታ መከላከል ስርዓት ማበልጸግ ነው። ያ ማለት ሞሪንጋ በቫይታሚን ሲ ኤ እና ዚንክ የታጨ ነው። ይህም የበሽታ መከላከል ስርዓትን ያጠናክራል፣ ኢንፌክሽኖችን ለመቋቋም ይረዳል ማለት ነው። በአስረኛው ደረጃ ደግሞ ሞሪንጋ ከሚሰጠን የጤና በረከቶች ውስጥ ካንሰርን ለመከላከል ይረዳል። ይህም የመጀመሪያ ደረጃ ጥናቶች እንደሚያሳዩት ከሆነ ፀረ ካንሰር ባህሪ በውስጡ ይዟል። የካንሰር ዋሳትን እድገት የሚገታ የኒአዚ የኒያንዚ ሚሲን ወይም ደግሞ የኒያንዚ ማይሲን በውስጡ ይዟል። እንደ ማስጠንቀቂያ ደግሞ በበስተ መካከለኛው ላይ ስናይ፣ እንደ ማስጠንቀቂያ የጎንዮሽ ስጋቱ ምንድነው? ሞሪንጋ ከመመገብ ጋር ይዞ ሲባል በብዛት የምንጠቀም ከሆነ በቀን ቢያንስ ከአንድ እስከ ሁለት ሻይ፣ እንደ ማስጠንቀቂያ ቢያንስ በቀን ከአንድ እስከ ሁለት ሻይ ማንኪያ ባይበልጥ ይመረጣል። እንዲሁም ደግሞ ከፍተኛ እንዲሁም በከፍተኛ ደረጃ ከተወሰደ የምግብ መፈጫ ችግር ሊያስከትል ይችላል። ነብሰ ጡር ሴቶች ከመጠን በላይ ከመውሰዳቸው በፊት ወይም ደግሞ ከመወሰዱ በፊት ሐኪም ማማከር አለባት። ሁልጊዜም እንዲሁም ደግሞ በከፍተኛ ጥራት ያለው የሞሪንጋ የተመጣጠነ ጭ መውሰድ ይኖርብናል። ማይቀላቀል የለበት ከሌሎች ጋር ማለት ነው። በየቀኑ እንዴት መጠቀም እንደሚቻል ሲናይ በየቀኑ መጠቀም ያለብን ከተለያዩ ምግቦች ጋር ከሻይ፣ ከሾርባዎች ወይም ደግሞ ከሩዝ ጋር ሩዞች ላይ በምንዝነስ ከጠቀለ በኋላ እንዲሁም ከማርና ከሎሚ ቅድሜ ውሃ ጋር በማዋሃድ እንደ በሻይ መልክ አብሮ መጠጣት ይቻላል። እንዲሁም ደግሞ ለኃይለኛ ፀረ ብግነትም ደግሞ ድብቅ የሆነ የትሩም ከተለያዩ በተለይም ከእርድ ጋር ቀላቅሎ መጠቀም ይቻላል። እንዲሁም ደግሞ ከጥቁር ሻይ ጋር ወይም ደግሞ ከምንመገባቸው ከበርበሬ ጋር ከማንኛውም ጋር ቀላቅሎ መጠቅ ይቻላል። ማለት እንግዲህ የቪዲዮ አዲስ መረጃ ከሰጠውት ደቡ ሜድም ሰብስክራይብ፣ ሼር በማድረግ ይርዱ እንላለን። መልካም ጊዜ፣ መልካም ቆይታ። ደቡ ሜድ ናሰ Thank